አሁንም ቢሆን ችግር አለ ተብሎ የተነሳ ጉዳይ በተመለከተ አጀንዳው ተራ ነው ብያለሁ። አጀንዳ ያነሱ ሰዎችም በአጠቃላይ ስንመለከት የሲዳማን ችግር መነሻ አድርገው ሊታገሉ የሚያስችል ስብናም እንደሌላቸው እናውቃለን። ሲዳማማ ተቸግረው በነበረ ጊዜ በርካታ ሲዳማዎችም በሚታሰሩበት፣ በትግል ምክንያት ዋጋ በሚከፍሉበት ምዕራፍ ላይ የሌሉ ሰዎች ናቸው። ዛሬ ላይ የሰላም አየር ስንተነፍስ ሲዳማ በተገኘው ሰላማዊ ሁኔታ ሰርቶ መለወጥ ሲጀመር በዚህ ደረጃ ነገሮችን ማራገቡ ህዝቡ ስለተቸገረ ሳይሆን እራሳቸው የሚፈልጉትን ጉዳይ በሚፈልጉት ደረጃ ማሳካት እንችላለን ብሎ ባሰቡት መንገድ ነው የመጡት ብዬ ነው የሚያስበው። የሲዳማ ችግር የሚገደው ቢሆን አሁን አንዱ አርቲስት ከፍ አድርጎ ሲያስተጋባ የምንመለከተው ቶክቻ ነው። ቶክቻ ስለ ሲዳማ በጣም የሚገደው ቢሆን እኔ በመሰረቱ ቶክቻ ሲዳማን ያውቃል። የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና ሲዳማ አሁን ያለው ሁኔታ ተራርተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው ብዬ አላስብም። ቶክቻን እውነት ለመናገር 30 ኪሎ ሜትር ከሀዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሀዋሳ ይገባል ብዬ አላምነው። 30 ኪሎ ሜትር ማለት በዚህ መልጋ ወረዳ ወርድ ኦሬ፣ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ ላይ ደስ እነዚህን አካባቢው እንኳ ሄዶ መንገዱን አውቆ ተመልሶ ሀዋሳ ይመጣል ለማለት በጣም ይቸግራል። ከስነ ልቦናም አንጻር ስንመለከተው ሲዳማ በጣም በሚገርም ሁኔታ በችግሩ ጊዜ እኮ አለሁልህ እያላለ አርቲስት ነው ይሄ። በትግል ጊዜ አይደለም፣ በትግል ጊዜው እንኳ ቢደበቅ፣ በሰላም ጊዜው እንኳ ጭብቱ፣ ስሜቱ ለሲዳማ ያን ይህል ሲስ ነው ሌላው ቀርቶ በቅርቡ የሆነውን እንኳ ክስተት እንመልከት። ባለፈው ክረምት ሲዳማ ክፍል የሆነው ወንሾ አካባቢ ተራራ በመናዱ በርካታ የዛ አካባቢ ሲዳማዎች ተጎድቶብናል። ያንን ጉዳት አስመልክቶ እንኳ እኔን እያላለ ያላጽናና በሲዳማ ለቅሶ ላይ ያልተገኘ አብሮ ያላለቀሰ ደርሶ ማጽናናትና ማልቀስ ትልቅ ነገር እንኳ ከሆነ ባለበት ቦታ አሁን በሚጮኸው ሚዲያ ነፍሲ ማር ብል ትልቅ ሲዳማነት ነው። ሲዳማነት ብቻ ሳይሆን ሰብአዊነትም ነው። በርካታ ሲዳማ ያልሆኑ ኢትዮጵያውያን ይሄንን ብለዋል። ሰባና ከዛ በላይ ሰው በትራፊክ አደጋ ወንዝ ውስጥ ገብቶ ህይወቱ ባለፈ ጊዜ ኢትዮጵያውያን ሙሉ ልባቸው በተሰበረና እግዚአብሔር ያጽናናችሁ ባሉት ስዳማን እግዚአብሔር ያጽናናችሁ ባሉ ጊዜ ተውኬቻ ምንድን ነው ያለው? ይህንን ይሄ ክስተት መከሰቱን ያውቃል ወይ ብለን እንኳ እስክንጠረጥር ድረስ ጉዳዩ አልነበረም። በእንዲህ አይነት ህዝብ ከዳር እስከ ዳር በሚያለቅ ሰው ጉዳይ ላይ እንኳ የማይገኝ የህዝብ ውግንና በዚህ ደረጃ ያጣ ሰው ዛሬ ላይ የህዝብ ተቆርቋሪ ሆኖ ህዝብ የተበደለ ብሎ ብመጣ ከመሳቅ ውጭ ይህንን እንደ ቁብ ቆጥሮ ምላሽ መስጠትም በጣም ጊዜ ማጥፋት ነው የሚሆንብኝና በአጠቃላይ በዚህ መልኩ እየተጀመረ በባህሪውም ሲዳማ ተበደለ አይነት ለማለት የሚያስችል የቀደመ ታሪክ የሌላቸው ሲዳማ ሲበደልም ጭምር አለንልህ ያላሉ ሰዎች ዛሬ ላይ መጠንልህ ብሎ ቢያውጁ ሲዳማ ሞኝ አይደለም። አንተ ማነ እስካሁን እየትቆየ እስካሁን ያደረግከው አስተዋጽኦ በሙዚቃው አለም አለ። ከዛ ባለፈ በእንዲህ ሁኔታ የለምና ዛሬ ከየት መጣህ ብሎ መመለሱ ስለማይቀር በእንደዚህ ጉዳዮች ላይ በዚህ ልክ ነገሩን አይቶ መቶ ነው የሚሻለው። እነሱ በዚህ በሚዲያ ያራገቡት ነገር መሬት ላይ የሚፈልጉት አይነት ውጤቱም እንዳላስገኘ ግልጽ ነው። ይሄ ከህዝብ ምላሽ አንጻር ተቀባይነት እንደሌለው ማረጋገጥ ይቻላል። እንግዲህ ህዝቡ በየምዕራፉ ምን አለ የምለው እናነሳለን። ከዛ በፊት ያነሱት ጉዳይ በስዳማ ውስጥ ህዝቡ አልገዛውም፣ አልፈለገውም፣ አልተቀበለውም ያልተቀበለበትስ ምክንያት ምንድን ነው ብለን ካየ ነው እና መሰረታዊ እንዲህ አይነት ጉዳዮች ላይ አሁን የመጣበት ወቅት ያመጡ ሰዎች የሳቱት ነገርም አለ ብዬ ስለሚያስብ መሰረታዊ አጀንዳቸውን እንዳይቀበል ካደረጉ ነገሮች አንዱ በእኛ ሳይድ ከህዝቡ ጋር የሰራነው ስራ የዛሬ ሳይሆን ክልል ከሆንን ጀምረው የሰራናቸው ስራዎች ህዝቡ የሚያውቀው እና የሚተማመንብን በመሆኑ ያንን የህዝብን ልብ ማሸፈት አለመቻሉ ግልጽ ነው። ይሄ ጠንካራ ከህዝብ ጋር ግንኙነት እንዳለን የሚያሳይ ነው። ከዛም በተለየ ሁኔታ እኔ ልምድም እንዲወስዱበት የሚያነሳው ነገር በዚህ ላይ ምናልባት ለእናንተ ፊት ለፊት የሚታዩቱ አርቲስቶቹ ሲጭሁ ነው። ከጀርባ ግን ጥቅት ስልጣን የሚፈልግ ኃይልም ያለው በመሆኑ ስልጣን ለሚፈልገውም ኃይል ሊኮ የሚጠብቅ ስለሆነ አሁን አርቲስቶቹን ሊኮ የሚያስጮ ከጀርባው ያለ ኃይል ነው። ይህ ኃይል መጠኑን ከወሰድ ነው በጣም ትንሽ ነው። ነገር ግን ሲዳማ ውስጥ ናውጥ ለውጥ በናውጥ ለውጥ እንዲመጣ በዛ በሚፈጠር እድል ወደ ወንበር ለመምጣት ታስቦ የሚሰራም ስራ ስለሆነ ይሄ አጀንዳ ግን በዛ ደረጃ ያልተሳካ በመሆኑ ያልተሳካበት መንገድ ላይ ለሰን ልወስዱት ስለሚገባ ነው። አሁን የሚያነሳው የሚያነሳው አንደኛው ይሄ ነገር ያልተሳካበትና መሰረታዊ ስህተት አለበት ብዬ የሚያስበው ወቅቱን ያለማወቅ ነው። ለምሳሌ ሲዳማ አካባቢ ቀደም ባለው ጊዜ እንዲሁም በኢትዮጵያ ላይ በለውጡ ወቅት የህዝብ እንቅስቃሴ ነበረ። ህዝብን በቀላሉ ማንቀሳቀስ ሞብላይዝ ማድረግ የሚቻልበትም ጊዜ አልፈናል። አሁን ወቅቱን ያለማወቅ ነው ብዬ ያልኩት በዛን ጊዜ የነበረው ስሜት ሁሉ ጊዜ የሚኖርና የሚቀጥል ህዝብን በሶሻል ሚዲያ ብቻ በፌስቡክ ማንቀሳቀስ እንደሚቻል አድርገው የሚያስቡ ወገኖች ናቸው። ዛሬም በፌስቡክ በሶሻል ሚዲያ ማንቀሳቀስ ይቻላል ብለው በዛ መልኩ የመጡት ዛሬ ላይ የሞቢላይዜሽን ሂደቱ አልፎ ቀደም ብለው ለዛ መነሻ የነበሩ ነገሮችም መፍትሄ አግኝተው ህዝብና መንግስት ተገናኝቶ ተማምኖ ባለበት ጊዜ ላይ ህዝብን በሶሻል ሚዲያ ማንቀሳቀስና ማነሳሳት በቀላሉ ይቻላል ብሎ መገመታቸው ምናልባት ያኔ ሲዳማ ክልል መሆን በፈለገ ጊዜ ያሳየውን ባህሪ በማንኛውም ጊዜ በዛ መልኩ ማንቀሳቀስ ይቻላል ብሎ መገመት እየፈጠረው ስህተት ይመስለኛል እና መሬት ላይ አሳማኝ ምክንያት በሌለበት ሁኔታ ምክንያቶችን በሶሻል ሚዲያ ላይ ብቻ አቀነባብረው ሲዳማን ካለበት ቦታ ማንቀሳቀስና ማሳመጽ ይቻላል ብሎ ማሰብ ጊዜውንም በአግባቡ ያለመረዳት፣ ሁኔታውንም በትክክል ያለመገምገም፣ ወቅቱን አለማወቅ ነው ብዬ አስባለሁ። ሁለተኛው ስህተታቸው የአሁኑ ስዳማ አመራር ያለበት ቁመና በደንብ አለማወቃቸው ነው። ይህንን በምልበት ጊዜ አመራሩ ከህዝብ ጋር ያለው ግንኙነት እንዲህ የጠነከረ መሆኑን በደንብ ያወቁት አይመስለኝም። በደንብ ቢያውቁት ኖሮ መሬት ላይ በሌለ አጀንዳ ህዝብን ማንቀሳቀስ ይቻላል ብሎ አይሞክሩትም። ነገር ግን የሞከሩት አሁን ደግሞ በትክክል የተረዱት የሚመስለኝ ህዝቡም ከሰጠው ምላሽ አንጻር የሲዳማ አመራር ከህዝብ ጋር አብሮ የሚኖር ሰርቶ የሚያሰራ የሚያርሰው ሲያጋጥመው እርሻ ውስጥ ገብቶ ጥኬውን ይዞ አብሮ የሚኮተኩት በሬ ጠምደው የሚያርሰው ጋር ሲደርሱ አብሮ የሚያርስ የሲዳማ ህዝብ ውስጥ ቀን ከማታ እየተዘዋወረ የህዝቡን ጉድለት እያየ እየሞላ አቅዶም ህዝብን አስተባብሮ ሰርቶና ሰርቶ ታላላቅ ውጤቶችን እያስመዘገበ በጋራ እየሄደ ያለ በህዝብ ልብ ውስጥ ያለ በህዝብ ታቅፎ ያለ አመራር መሆኑን ልብ ካለማየት ካለማለት የሚመነጭ ይመስለኛል። እነዚህ ስህተቶች ናቸው ይዞት የመጡትን አጀንዳ ተቀባይነት እንዳይኖሩ አድርገው ሰፍሮ የመለሱትም ብዬ ያስባለው ሶስተኛው መሰረታዊ ስህተቱ ከጀርባ ያሉ የላኩ ወገኖች ተዋናይ አድርጎ የመረጡት ሰዎች በብቃት የማይተውኑ መሆናቸውን በደንብ ቼክ ሳያደርጉ ነው የለቀቋቸው ብዬ ነው የሚያስቡ። ይሄ ማለት ሲዳማ ተበድለዋል፣ ሞቷል፣ ዘርፏል፣ አመራሩ እንዲህ አድርጓል ብሎ ይህንን አስታጥቆ ለቋቸዋል ። ተዋናዮቹ ግን ይህንን የገለጹበት መንገድ መሰረታዊ ጉድለት ያለበት ነው። አጀንዳው ስህተት ነው ብያለሁ። አጀንዳውን የተወኑበት መንገድ በራሱ ስህተት ነው። ለምሳሌ የገለጹበት መንገድ ገና እንደመጡ እነሱ ያስታጠቋቸውን ስተው የራሳቸው ስሜትና ፍላጎት ይዘው ብቅ አለው። ይሄ መሰረታዊ የተላኩ ሰዎች የሳቱት ነው። ሁለተኛው የቀረቡበት አቀራረብ ሲዳማ ፈጽሞ የማይፈልገው ከክብሩና ከስብናው ጋር የማይመጥን በስድብ መልክ ነው። ሲዳማ እጅግ የተረጋጋ ህዝብ ነው፣ በአፍኔ ባህል የታነጸ። እንኳን የሌለ ነገር በተጨባጭ ፊትለፊቱ ላይ ያለና ያጋጠመ ከበድ ያለ ቁጣ ሊቀሰቅስ የሚችል ነገር እንኳን ቢያጋጥመው በጣም ተረጋግተው እርምጃ ከመውሰድ ይልቅ አፍኔ ብለው አጣርተው አረጋግተው ችግሩም በማይሰፋበት መልኩ ፍትሄ ሰጥቶ የሚያልፍ ህዝብ ነው። ከዚህ ህዝብ የወጣ ተዋናይ ህዝቡ የህዝቡን ስነ ልቦና በደንብ ሰ ቀርተው ከእሴቱን ባፈነገጠ መልኩ መሪዎቹን በመስደብ ነው የጀመረው። ይሄ ሲዳማ ህዝብ ፈጽሞ አይፈልጉም እና በማይቀበለው አቀራረብ ነው ጉዳዩ ራሱ መጀመሪያም የቀረበው። ይህም መሰረታዊ ችግር ነው ብዬ ነው የሚያስበው።